እኔ ደግሞ ሳካሳኝ ሳካሳኝ ሳካሳኝ እና እንትን ላይ ምንድን ነው ባለው፣ ማለት እንትን ለፎቶ የተለቀቀው ቪዲዮ ለራሱ የሆነች ልጅ ማላዮ ጥቁር ኩፉ ማላዮ ለብሳ ማለት ነው። ምንድን ነው ባለው ቪዲዮ አለ፣ ፎቶ አለ። ይሄ ግን ለውሸት እንደዛ ቀና በሮት ይመስላል። ግን ሶግን ማለት ነው እንኳን የሚየ ሆነች በስማ ማን ወል ዳራ ዛሬ ቀን ማለት ነው። ወሽመጠ ብጥስ ነው ያለው። ክርስቶስ እኔ ወሽመጠ ብጥስ እኔ ግን ማለት ነው ይምር አንዳንዴ ኦን እግዚአብሔር ይመስገን ትግስትን ስለሰጠኸኝ፣ እግዚአብሔሩ ያመሰግንሃለሁ። ግን ጧት ምን ብዬ ነው አወራሁት? እናንተ የሆነ ነገር እየተፈጠረ ቁጥር ላይ ማለት ስቶሪያቹ ላይ ማይሆን ነገር አትልቀቁ ምናምን ብዬ ሰራው እንጂ፣ ከዚህ በኋላ ግን ከዚህ በኋላ ምንም፣ ከዛ ወዲህ ሌላ ምንም ቪዲዮ አልሰራውም። ሄሚም ቲክቶክ ላይ ቪዲዮ ለቃለች፣ ይሄንም አይቻለው አልሰራውም ምናምን ዝም ነው ያልኩት። ገባችሁ? ምክንያቱም ማሁ ነገር ካፌ እንዳይወጣ ብዬ ነው። ተረዳችሁኝ? ወደ እና አንዳንዴ ቆም ብልን እናስብበት ምናምን ብዬ ነው ዝም ያልኩት። እና ያው ጥሩ ነው፣ ሄሚየ ስለሆነች ደግሞ በጣም ደስ ብሎኛል። ገባ? የምር ሄሚየ ስለሌላ ሴት ቢሆንማ ዛሬ እኳን ጫርቄ ነው የምጥል። ሆነ እውነት ሄሚየ ስለሆነች በጣም ደስ ብሎኛል። አንተ እኮ በጣም ሰከስክን እኮ። በስማን ፕራንካ አደረክን እኮ። ምን ምን አረገን እኛ አንተ ረበስ ማም ወልድ እና ማለት ነው። እኔ ሌላ ሴት ማታለች ብዬ እውነት መሲሎኝ ማለት ነው። አረ አረ ቆይ ቆይ ቆይ አልጠብቅም፣ ቢዶ ክስክስ እስቲ ጋር አልጠብቅም ብዬ ሄድኩ ገና ከኋላ ተመለስኩ። የሚዬ ነች በሳቅ በሳቅ ሆንኩና እና ማግቢያ ላይ ግን ተናድጅ ያለው አይገርማችሁ። ማግቢያ ላይ ሀ ብዬ እንደጀመርኩ ተናደድኩና ገዛ በኋላ መጨረሻ ላይ ሄድኩና አራ በቃ አየሁ፣ ሄምዬ ነች እና ደስ አለኝ በጣም ማለት ነው። ሄምዬ ደግሞ በጣም አምሮብሻል የኔ ቆንጆ የምር በጣም አምሮብሻል። ውብ ነው እንሽው እና ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ ይባላችሁ፣ ወቶታ ሰላማችሁ፣ ረፍፍ ይበላችሁ የኔ ውዶች። ሶ ዛሬ ማለት ነው አቶ ብሩክ ማለት ነው እና ውጭ ሀገር ሄዷል። ከዚህ በኋላ ከሄምዬ ጋር አይደለም ምናምን ቢል ማታ፣ በቃ እስኪመሽ ድረስ ጨነቀን ጠበበንና ብዙ ነገር ማለት ነውና ምንድን ነው የምንሆነው ብለን እያልን ነበር። ሶ እና ያው ማንም እንዳደናግጠው ምንም የሚያስደናግጥ ነገር የለም ሄምዬ ነች። እሺ ሄምዬ ነች እና ማለት ነው እና በትግስት ቪዲዮን አካባቢያችሁ ሄምዬ እንደነች ታውቃላችሁ። እኔ ራሱ ዛሬ ቀን ፈርቼ ያለው ግን ፈርቼ ያለውን ግን ብዙ ነገር አልፈራትኩም ምናምን ወይ ውስጥ እየፈራ ነበር ምናምን። ሶ ሄምዬ ደግሞ ምንድነው ቲክታክ ቪዲዮ ምናምን ሰርታለች ማለት ሜዶ ሂድ

ሰብስክራይብ አድርጉኝ ላይክም ማርጉኝ፣ እና ዛሬ በቃ ሌላ ሴት እየመጣች ነው ብላችሁ እየጠበቃችሁ ያላችሁ ሰዎች ካላችሁ ተስባ ቁረጡ። እና ቡራ እኔ ራሱ ግን ሌላ ሴት ነበር የጠበቅኩት ያልሆናልኝ፣ እግዚአብሔርም መስኪን የምር ነው በቃ እነኚ ልጆች ማ ሴራድ ጀምር ነው ምናምን ብዬ ቲክቶኩ በአንድ ግሩ ቆማ ትሉ በቃ ወሬ ምናምን ምናምን ብሩክ ሄይሚን ትቶ ነው የሄደው ምናምን አሉዋት ምናምን በቃ ከባድ ነው። እና ማለት ነው እኔ ራሱ ግራ ገባኝ። ነው ሻንጣ አይቼ ግን በጣም እንደተነገጥኩት ኢንስትግራም ላይ አይቼ እንደ ቡራው ሚኒሼ ነው ያልኩት። ቡራው ሚኒሼ ምን ተፈጥሮ ነው እና እንደዚህ ያልኩ። ከዛ በቃ ያው እግዚአብሔሮዊ፣ ዛሬ መልካም ነገር አርግ ብዬ በቃ ዝም አልኩ እና ያው እግዚአብሔር ማስኪ መልካም ነገር ማድርጎልናል ስሙ ነው ውዶቼ፣ እንደዛ ነው የምልው ሌላ ነገር ነው የምለው ነገር ምን ምልም እና ያው አንዳንዴ ይጋጥማል። ያው እኛ ብቻ እነሱ ብቻ ላይ ደግሞ ኮፒ ራንክ የሚደራረጉት እኛም ማደረግ አለብን። ፍራንክ እና ሰው በጣም ደስ ይላል። ያደረጋቸው ፍራንክ ደግሞ አሁን እካ በጣም ደንግጠዋል አንዳንዶች። እና እኔ ራሱ በጣም ደነገጥኩት። ክርስቶስን መግቢያ አይቼ በጣም ደንግጫል። ደግሞ ላይንትን ላይ ታምሌ ላይ የተለጠፈ ፎቶ ማይቼ ለደነገጥኩ ምናምን እና ደስ ይላል። እንትን ምንድነው ባለው ምንድነው ባለው። አንዳንዴ እኮ እነሱ ብቻ አይደለም ፕራንክ የሚደረገው እኛም ፕራንክ መደረግ አለብን እና ደስ ይላል ውዶቼ፣ የቪዲዮን ላይክ ሼር አድርጉ እና ሄሚዬን ደግሞ በጣም አምሮባታል። ቡራም ደግሞ ማለት ነው በጣም ነው ካሰከስከ ሰከስከ ነው በጣም ማለት ነው። በስመ አብ ይመቸክ። ለማንኛውም ሄሚዬው ደግሞ አንቺም ሁሌም ፋባይል የኔ ድምቀት